በጣም ጤና ይስጥልኝ ውድ የሶሎዶ ሚዲያ አድማጭ ተመልካቾቻችን፣ እንዴት ዋላችሁ? ለእለቱ ያዘጋጀናቸው አዳዲስና ወቅታዊ መረጃዎቻችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ መጨረሻው ከኛ ጋር እንድትቆዩ ከወዲሁ በአክብሮት እጋብዛለሁ። በቀዳሚነት የምናየው መረጃ ሌተናል ጀነራል ታደሰ ወረደ ከደቡብ ዞን አመራሮች ጋር ተወያዩ። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌትናንት ጄኔራል ታደሰ ወረደ ከደቡብ ዞን አመራሮች ጋር ለመነጋገር ትናንትና ሐሙስ ማይጨው ከተማ የገቡ ሲሆን ዛሬ ዕለት ግንቦት 1 2017 ዓ ም ከራያ ዞን ካቢኔዎች ጋር ተወያይቷል። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ እንደ ትግራይ ተወላጆች አሁን ለመናከስና ለመጓተት ጊዜ የለንም፣ እንደ ተጋሩ መተባበርና መደጋገፍ አማራጭ ሳይሆን ግዴታችን ነው ሲሉም ገልጸዋል። የራያ ዞን የካቢኔ አባላት በተለያዩ ጉዳዮች ላይ ያላቸውን አስተያየትና ስጋታቸውን ገልጸው ዝርዝርና ጥልቅ ውይይትም አካሂደዋል። ውይይቱ ከመላው የወረዳውና የዞን አመራሮች ጋር ይቀጥላልም ተብሏል። የራያዞን ካቢኔ ህጋዊ ምርጫ እስከሚካሄድ የክልሉ ጊዜያዊ አስተዳደርን አንቀበልም ማለቱ ይታወሳል። ብርሃነ ገብረ ገርግስ የተፈታው የአርሚ 22 ታጣቂዎች ፖሊስ ጣቢያውን ከበው በማስፈራራታቸው መሆኑ ተገለጸ። የትግራይ ክልል ፖሊስ ኮሚሽን በደረሰብኝ ከባድ ተጽዕኖ ምክንያት ብርሃነ ገብረ ገርግስን ፈትቼ ለቅቄ ዋለሁኝ ሲል ትናንትና ሚያዝያ 32017 ዓ ም ባወጣው መግለጫው በከባድ የሀገር ሉዓላዊነትን የመጣስ የስለላ የሕገ ወጥ የሰው ዝውውርና የመሳሰሉት የወንጀል ድርጊቶች ተጠርጥሮ በቁጥጥር ስር የዋለው ብርሃነ ገብረ ገርግስ በቅጽል ስሙ ልፍዓት ይተስፋ የአይደር ክፍለ ከተማ ፖሊስ ሊለቀው የቻለበት ምክንያት የአርሚ 22 ታጣቂዎች በሶስት ፓትሮል ፖሊስ ጣቢያውን ከበው በማስፈራራታቸው መሆኑ ተገልጿል። ከዚህ ማስፈራራት ጀርባ ወይዘሮ ፈትለ ወርቅ ገብረ እግዚአብሔር ሞንጆሪ ነው፣ ጀነራል ማሾ በየነ፣ ጀነራል ምግብ ኃይልና ጀነራል ወድንበይተኝ መኖራቸው ተገልጿል። የትምህርት ማስረጃ ለማረጋገጥ የፋይዳ መታወቂያ ግዴታ ሊደረግ ነው ተባለ። የትምህርት ማስረጃ ማረጋገጫ እና የአቻ ግመት አገልግሎት ለማግኘት የፋይዳ መታወቂያ ግዴታ ሊደረግ መሆኑ የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ትምህርትና ስልጠና ባለስልጣን አስታውቋል። ባለስልጣን መስሪያ ቤቱ የትምህርት ማስረጃዎች ትክክለኛነታቸው ሳይረጋገጥ ወደ ስራ እንዳይገቡና ጉዳት እንዳያደርሱ ለመከላከል እየሰራ የሚገኝ ነው የተባለ ሲሆን፣ ተቋሙ በውጭ ሀገራት ተምረው በሀገር ውስጥ ስራ ለመስራት ወይም ትምህርት ለመቀጠል ለሚፈልጉ ለሚያቀርቡት የከፍተኛ ትምህርት ማስረጃ ተገቢውን ግምገማ በማከናወን አቻ ግመታ ኢኩቫለንስ፣ እንዲሁም በሀገር ውስጥ ተምረው ስራ ለመስራት ትምህርት ለመቀጠል ወይም ወደ ውጭ ሀገር ለመሄድ ለሚፈልጉ ለሚያቀርቡት የከፍተኛ ትምህርት ማስረጃ ተገቢውን ግምገማ በማከናወን የማረጋገጥ አውተንቲኬሽን አገልግሎት ይሰጣል። በዚህም መሰረት የትምህርት ማስረጃ ማረጋገጫና የአቻ ግምት አገልግሎት ለማግኘት የሚፈልግ ማንኛውም ተገልጋይ ከጉንበት 15 2017 ዓ.ም ጀምሮ የፋይዳ መታወቂያ ቁጥር የግዴታ አስፈላጊ መሆኑ ከወዲሁ ለመግለጽ እንወዳለን ሲል በይፋው የማህበር ትስስር ገጹ አሳስበዋል። ሀገሬ ቲቪ መረጃውን አጋርቷል። የአውሮፓ ህብረት አርኤስኤፍ በፖርት ሱዳን ላይ የፈጸመውን ጥቃት አወገዘ። የአውሮፓ ህብረት ሮቡ ዕለት አሬሴፍ በፖርት ስዳን ላይ የፈጸመውን የሰው አልባ አውሮፕላን ጥቃቶችን ያወገዘ ሲሆን በሱዳን እየተባባሰ ያለው ግጭት ቀደም ሲል የተሻለ መረጋጋት ወደ ነበረባቸው አካባቢዎች መስፋፋቱ እንዳሳሰበውም ገልጿል። ውግዘቱ ባለፈው ረቦ ጠዋት በፖርት ስዳን ላይ ያነጣጠረ ሌላ ሰው አልባ አውሮፕላን ጥቃት መፈጸሙን ተከትሎ መሆኑን የዜና ምንጮች ገልጸው በጦር ኃይሎች የሚደገፈው መንግስት የምታስተናግደው ከተማዋል አራተኛ ተከታታይ ቀን የጥቃት ሰለባ ሆናለች የአውሮፓ ህብረት ጥቃቶቹ የሲቪል ተቋማትን ጨምሮ ወሳኝ የሆኑ መሰረተ ልማቶችን ላይ ያነጣጠረ ሲሆን የግጭቱ መስፋፋት ትልቅና አሳሳቢ ነው ብለዋል ፖርት ሱዳን በሺዎች የሚቆጠሩ የሱዳን ሲቪሎችና አለም አቀፍ ሰራተኞች ወደ ሌሎች ስፍራ ከሸሹ በኋላ የትግል ቀጠና ሆናለች የህብረቱ የውጭ ጉዳይና የደህንነት ፖሊሲ መግለጫ የአውሮፓ ህብረት አርኤስኤፍ በሲቪልና ቁልፍ ኢላማዎች ላይ የድሮን ጥቃቶችን መጠቀሙን በማያሻማ መልኩ ያወግዛል ሲል ገልጿል በአለም አቀፍ ድጋፍ ሰጪዎች ተደግፈዋል የተባሉ ድርጊቶቹ በፖርት ሱዳን የሚኖሩ የሱዳን ሲቪሎች እና አለም አቀፍ ሰራተኞች ደህንነት አደጋ ላይ የሚጥል እንዲሁም የቀጠናውን መረጋጋት የሚጎዳና የአለም አቀፍ የሰብአዊ ህግጋትን የሚጥስ ነው ብሎታል። በፖርት ሱዳን የቀጠለው ጥቃት በመላ ሱዳን ወሳኝ የሰብአዊ እርዳታ ስራዎች ላይ መስተጓጎል እንዳይፈጥር ስጋት አሳድረዋል። በአንዳንድ ሀገሪቱ ክፍሎች 25 ሚሊዮን የሚጠጉ ሰዎች ለከፍተኛ የምግብ እጦት እየተጋለጡ እንደሆነም ተገልጿል። የተባበሩት አረብ ኤሚሬትስ እስራኤልና ሶሪያን በሚስጢር እያሸማገለች መሆኑ ተሰማ። የተባበሩት አረብ ኤሚሬቶች በእስራኤልና በሶሪያ መካከል የሚደረጉ ንግግሮች እያመቻቸች እንደምትገኝ ጉዳዩን የሚያውቁ ሶስት ምንጮች ገልጸዋል። የሶሪያ አዲሱ ገዥ አስተዳደር ከደቡብ ጎረቤታቸው እስራኤል ጋር እየጨመረ ያለውን በውጥረት የተሞላ ግንኙነት ለመቆጣጠር ክልላዊ እርዳታ እየፈለጉ ይገኛሉ። ቀደም ሲል ያልተገለጸው ቀጥተኛ ያልሆነ ግንኙነት በጸጥታና በመረጃ ጉዳዮች ላይ ያተኮረ ያተኮረና ይፋዊ ግንኙነት በሌላቸው ሁለት መንግስታት መካከል መተማመንን መፍጠር ላይ ያለመ መሆኑ ምንጮቹና የክልሉ የመረጃ ባለስልጣናት ተናግረዋል። የመጀመሪያው ምንጭ የሶሪያው ፕሬዚዳንት አህመድ ሻራ የተባበሩት አረብ ኤምሬትስን ከጎበኙ ከቀናት በኋላ የተጀመረው ጥረት በአሁኑ ወቅት በቴክኒካል ጉዳዮች ላይ ያተኮረ መሆኑን ገልጸው በመጨረሻ ሊወያዩበት በሚችሉት ላይ ምንም ገደብ እንደሌለው ገልጸዋል። የሬተርስ ዘገባ እንደሚያሳየው በተባበሩት አረብ ኤምሬት ሸምጋኝነት በፓሪስ ጉብኝት ላይ በነበሩበት ወቅት በጋዜጣዊ መግለጫው ላይ የተጠየቁት ሻራ ሁኔታው ለማረጋጋት ባስተራቂዎች በኩል ቀጥተኛ ያልሆነ ድርድር እየተካሄደ ነው ሲሉ ምላሽ ሰጥተው ነበር። የሶሪያ ከፍተኛ የጸጥታ ምንጭ ለሬይተርስ እንደተናገረው የተባበሩት አረብ ኤምሬት ከደህንነት ጋር በተያያዙ ጉዳዮች ላይ ብቻ የተገደበ ሲሆን ይህም በበርካታ የጸረ ሽብርተኝነት ፋይሎች ላይ ያተኩራል። ወታደራዊ ጉዳዮች በተለይም የእስራኤል ጦር በሶሪያ የሚያደርጉትን እንቅስቃሴ የሚመለከቱ ጉዳዮች እንደሚመለከትም ምንጩ ገልጿል። የስለላ ስለላ ምንጩ የተባበሩት አረብ ኤምሬቶች የደህንነት ባለስልጣናት የሶሪያ የስለላ ባለስልጣናትና የቀድሞ የእስራኤል የስለላ ኃላፊዎች እና ሌሎችን በዚህ አሰራር ውስጥ መሳተፋቸው ገልጿል። አዲሱ የሮማ ካቶሊካዊት ቤተክርስቲያን ሊቀጳጳስ ፖፕ ሊዮ 14 ተኛ ተሰየሙ። አዲሱ የሮማ ካቶሊካዊት ቤተክርስቲያን ሊቀ ጳጳስ አሜሪካዊ ካርዲናል ሮበርት ፕሮፎስት ሲሆኑ ፖፕ ሊዮ 14 ተኛ ተብለው ተመርጠዋል። ከ133 የካርዲናል ድምጾች ሁለት ሶስተኛ ድምጽ በማግኘት የሮማ ካቶሊካዊት ሊቀ ጳጳስ መሆን ችለዋል በቀድሞው ሊቀ ጳጳስ ፖፕ ፍራንሲስ ከዚህ በፊት ተመርጠው ወደ ቫቲካን የመጡት ሲሆን የጽህፈት ቤት ኃላፊ በመሆንም ሲያገለግሉ ቆይተዋል። የሮማ ካቶሊካዊት ቤተክርስቲያን ርዕሰ ሊቃነ ጳጳሳት ፖፕ አስራ አራተኛ ተብለው ለተመረጡት ብፁዕ ካርዲናል ሮበርት ፍራንሲስ ፕሮቮስት እንኳን ደስ አለዎት ማለት ፈልጋለሁኝ ሲሉ የአሜሪካው ፕሬዚዳንት ዶናልድ ትራምፕ በማህበራዊ ትስስር ገጻቸው ገልጸዋል። ትራምፕ አክለውም እሳቸው የመጀመሪያው አሜሪካዊ ርዕሰ ሊቃነ ጳጳሳት መሆናቸው መገንዘቡ ደስታ ነው እናም ለእኛም ለሀገራችንም ምንኛ ታላቅ ክብር ነው ያሉ ሲሆን ከጳጳስ ፖፕ ሊዮ 14ኛ ጋር ለመገናኘት በጉጉት እጠብቃለሁ። በጣም ትርጉም ያለው ጊዜ ይኖራል ሲሉም ጨምረው ገልጸዋል። ፓኪስታን በህንድ የአየር ጥቃት 31 ዜጎቿ ከተገደሉ በኋላ ደማቸውን እንደምትበቀል ዛተች። የፓኪስታን ጠቅላይ ሚኒስትር ሸህባዝ ሻሪፍ ህንድ በፑንጃብ ግዛት እና በፓኪስታን በሚተዳደረው ካሽሚር ላይ ባደረሰችው ጥቃት ቢያንስ ሰላሳ አንድ ሰዎች መገደላቸውን እና በደርዘን የሚቆጠሩ መቁሰላቸውን ከተዘገበ በኋላ የእኛን የንጹሀን ሰማዕታት ደም እንበቀላለን ሲሉ ዝተዋል። በኒው ዴልሂ የህንድ ባለስልጣናት ከበርካታ የውጭ ሀገራት ልዑካን ጋር ባደረጉት ምክክር ፓኪስታን ምላሽ ከሰጠች ህንድ ያጸፋ ምላሽ ትሰጣለች በማለት ገለጻ አድርገዋል። በፓኪስታን ላይ የሚገኙ ተዋጊዎች ባለፈው ወር በህንድ የምትተዳደረው ካሽሚር ውስጥ በሂንዱ ቱሪስቶች ዎች ላይ የተፈጸመውን አስከፊ ጥቃት ተከትሎ ውጥረቱ እየተባባሰ በመጣመት መምጣቱ በመጣቱ ይታወሳል። ህንድ ለጥቃቱ ውጣቷን ፓኪስታን ላይ የቀሰረች ሲሆን ኢስላማባድ ግን ምንም አይነት ተሳትፎ እንደሌላት ተናግራለች። በሌላ በኩል የፓኪስታን ጦር እንዳስታወቀው 12 የህንድ ሰው አልባ አውሮፕላኖች በተለያዩ ስፍራዎች እንዲወድቁ ማድረጉን ይፋ አድርገዋል። በዚህ ሂደት ላይ ያሉ ግን አንድ ሲቪል ሰው ሲሞት፣ አራት የፓኪስታን ወታደሮች ቆስለዋል። ዕሮብ ምሽት በድጋሚ ህንድ ሰው አልባ አውሮፕላኖችን ወደ በርካታ አካባቢዎች በማስወንጨፍ ሌላ የጥቃት ድርጊት አሳይታለች ሲሉ የጦሩ ቃል አቀባይ አህመድ ሸሪፍ ቻውደሪ ተናግረዋል። የፓኪስታን የፑንጃብ ግዛት መንግስት በሁሉም ሆስፒታሎች የአስቸኳይ ጊዜ አዋጅ በማወጁ ከጠቅላላው አልጋዎች ግማሹን ለአደጋ ጊዜ መመደቡን የፑንጃብ ጤና ምክትል ጸሐፊ የሰጡትን መግለጫ ጠቅሶ የሀገር ውስጥ የዜና መሰራጫ ዘግበዋል። እነዚህ የህክምና ተቋማት ከሰዓቱ በኋላ የሰራተኞች መገኘትን ለማረጋገጥ አስቸኳይ ያልሆኑ የቀደጡ ገና ስራዎችን ለሌላ ጊዜ እንዲያራዝሙ እና የሁሉም የደም ስብስቦች የደም ከረጢቶች መኖራቸው እንዲያረጋግጡ መመሪያ ተሰጥቷቸዋል ሲል ዘገባው አክሏል። በመጨረሻም ዩክሬን የፑቲን የሶስት ቀናት የእርቅ ስምምነት ከጀመረ በኋላ ሩሲያ የቦምብ ድብደባ ፈጽማለች ስትል ከሰሰች። ዩክሬን የፑቲን የሶስት ቀናት የእርቅ ስምምነት ከጀመረ በኋላ ሩሲያ በሱሚ ክልልን የቦምብ ድብደባ ፈጽማለች ስትል ከሳለች። የዩክሬን አየር ኃይል ትናንትና ሐሙስ ዕለት እንዳስታወቀው የፑቲን አስተዳደር ከሚያዝያ 29 እስከ ግንቦት ሁለት ድረስ የሚቆይ የተኩስ አቁም ስምምነት ሥራ ላይ በዋለበት ወቅት የሩሲያ ተዋጊ አውሮፕላኖች በሰሜናዊ ዩክሬን ሱሚ ክልል ሶስት ጊዜ ከእኩለ ሌሊት በኋላ ድብደባ እንደከፈቱ አስታውቋል። የክሬምሊን አስተዳደር ለአጭር ቀናት ስለሚቆየው የተኩስ አቁም ዝርዝር መረጃ ሰጥቷል። በሁለተኛው የዓለም ጦርነት የሶቪየት ሕብረት በናዚ የጀርመን ላይ ድል የተቀናጀበት 80ኛ ዓመት ክብረ በዓል ጋር ተያይዞ የኪዮቭን የሰላም ዝግጁነት ይፈትናል የተባለ የተኩስ አቁም ስምነት አውጇል። ነገር ግን ዩክሬን ይህንን የተኩስ አቁም ስምነት እንደ ፌዝ ነቅፈዋለች። የእርቁን ስምምነት ለመታዘዝ ቁርጠኛ ያልሆኑት የዩክሬኑ ፕሬዚዳንት ዘለንስኪ ሀገራቸው ከሩሲያ ጋር በተደረገው ጦርነት ለ30 ቀናት የሚቆይ የተኩስ አቁም ስምነት ለማድረግ ባቀረበችው ጥያቄ ላይ አጽንኦት